ደጋፊዎች መሀይም ናቸው። ሙስሊሞችም ሂጃብ ያረጉ ውሸታም ናቸው። አላ ያወጡ መሐመድን አያከብሩ። ለምን ሁለቱ ክርስቲያንና ሙስሊም ተጋብተው እምነት እያረከሱ ሂዳ። አበባ ምታረቅ ሌባ ናት። ነጠላ ያደረገችው ውሸቷን ክርስቲያን እንደ እውነቱ ከሆነ እስላም አግባ አይል። እስላሞች ቃፊር ነው ነው ነውር ነው። የኔ ይበልጥ የኔ ይበልጥ ነው የሚባለው ስለዚህ እና ሀቢባ ቢዝነስ እየሰሩ ነው እንጂ ሃይማኖተኞች ያሉ ልጄን አስነሳው ስትንሰማት አዝናለሁ። ነው ምን አይነት ማሀይም ነው? ይከተላል ኦርቶዶክስ ከስላም የተወለደ ልጅ አነሳለሁ ብሎ አይነሳም። ወይ አንቺ ተጠመቂ ነው የሚላት ያውም ቄደር ጠምቆ ነው ሁለቱ ነው። ሙስሊሙም ቢሆን ኖ ኖ ኖ በለ አንተ ስለም እና ባላ በመሐመድ መን ጸሎት አደራረግ አዛን ምናምን ተማሪ ይባላል። አሁን እቺ ግን በዚህ ጋር መስቀል በዚህ ጋር ጨረቃ አድርገው ነው የሚተኙ። ሀቢባ እሷ የሚባለው አሁን ስሰማ ባልየው መስቀሉን አርጎ በዚህ ይተኛሉ። በዚህ በኩል መስቀል ትልቅ መስቀል፣ በዚህ በኩል ደግሞ ጨረቃውን አድርጋ ተኝተዋል። ይሄ ማወናበድና ፖለቲካ ነው። ራሱ ጉራዎች ናቸው እንደሚያደረጉ ሞራል የለውም። ጉራ አይላም ጉራ ጉራ ግን ሞራል የለውም። ከአስመራ መጣሁ የሚሉ ጉራ ከተባለች ቦታ መጣሁ የሚለው ሁሉ ወንበዴ ግንቦት ሰባት እሱ ነው። ኢዜማ እሱ ነው ፋኖናውን የሚከፋፍለው እሱኑ በሚዲያ ላይ የሚዘርፈው እሱኑ ጉራጌውን የሚሰድበው እሱኑ አማራውን የሚሰድበው እሱኑ። ግን ጉራጌን ነው የሚሉ ውሸት ነው። ጉራጌ መልካም ሕዝብ ነው፣ ትልቅ ሕዝብ ነው ባይ ሰዎች። እንደ ጉራጌ ያለ መልካም ሰው እስካሁን አላየሁም። እኔ ጎረቤቶች አዲስ አበባ ቄራ አካባቢ ሁልጊዜ ጥቁር ጎመን አዘጋጅተው ያቺ ቆጨዋን ነው የማልወድ እና ያውቃሉ። ቆጨዋ ትንሽ አልበላም። ክትፎውን በደንብ አርገው አምጥተው አይቡ ፍንቅልቅል ሲል አምጥተው የሚያበሉ ምስኪን ናቸው። ደህና ናቸው። ግን እኔ ካልበሉ አይበሉም። እሳቸው ደስ ሲሉ ደግሞ አማራን እንዴት እንደሚያከብሩ ኦ ማይ ጋድ። እኔ ጉራጌ እኔ አይ ላቭ ጉራጌ ፒፕል ሲያከብሩ ብታዩ፣ ልክ እንደሆነ አይታውቅ። አማራን ሲያከብሩ ብታዩ፣ አማራን በጣም ነው የሚያከብራቸው። አሁን እኔ ቤት ሲመጡ እንዴት ተነስቼ ተሽቆጥኩት። እዚህ ከተማው ማት ጉራጌ ጓደኛ አይደል እነሱ ቤት እንዴት እንደሚያስተናግዱኝ። እኔ ቤት ሲመጣ ተነስቼ አይ ሪስፔክት አላቸው። በጉራጌ ሕዝብ ነው እነዚህ ጉራዎች የሚነግዱብን። ስለዚህ አሁን ሴትዮ መባረር አለባት ከሶሻል ሚዲያ አሁ ላይክ የሁለቱን ታላቅ እምነት እያረከሱ ነው። እምነት ጥሰዋል፣ መሀይ ማስቀጥለዋል፣ ኢትዮጵያን አርክሰዋል እያልኩ ነው። መስቀል በዚህ ይዞ ይተኛል፣ በዚህ ጋር ጨረቃዋን ይዛ ጨረቃና ምንድነው የምትለው? ከሰማይ የወረዱ ማለት ቁራን ይሄ ደግሞ ባይ ብሎ ሊዞ ይተኛል። እየተሳሳሙ ግን በዚህ በደደቡ እንትን ነው የሚሳሳቁ ብላሉ። ከዚያ ደግሞ ማናለች ስንት ሙሙ ተያዘ ሄዳለን። አስራ አራት ሙሙ ዛሬ ጥሩ። ቆይ ልለጥፈው፣ ልለጥፈው። ቢዝነስ አደረጉት። እንደ እውነቱ ከሆነ እስላሞች ክርስቲያን አግባ ብለው ሰብከውም አያውቁም። ከወደድሽው ግን ይስለም ነው የሚለው። ዳስራይ አላ ቤ ክርስቲያኖ ክርስቲያኖ እስላሚዳ አግባ አይሉ ወደድካት አዎ ክርስቲያን መሆን ትችላለች ወይ? ደግሞ ባሉ ከሆነ ክርስቲያን መሆን ትችላለህ? ስ ወደዋል በኢየሱስ ታምናለህ? አምናለሁ። ትጠመቃለህ? በስበ ፍላጎት ኦኬ። ያጠምቁታል። ከዛሬ ጀምሮ ማተብ ታሰረለት ይባላል። ወደ እነሱ ስታይ ደግሞ ከዛሬ ደግሞ በዚህ ያምን በክርስቶስ ለማምን ተቆረጠ ብሎ ይሄ ነው እኮ ሃይማኖት። በዙ ኦፒየም ነው፣ የድሀ ማደንዘጃ ነው። ስለዚህ ሁለቱ ጦርነት መቆም የለበት እፎ በተለይ በጣም ተሳስታ ክርስቲያን አይሮጥም። ክርስቲያን ያሮጥ ተሳስታ እፎይ ነፍስን ወደ ሰማይ አለም ስትነጠቅ ስትገደል ትበዛል። ለም ኦርቶዶክስ ትምህርቱ የነዘበን ለማ ለምንድ የምትሮጠው ሲጨፈጭፈው ነው? መቆም ነው ያለብህ። አንገት ግን ሰጠክ መቁረጥ መቆም ነው ያለብህ። እንደ እስጢፋኖስ ሰማይ ተከፍታ ታያታለ። እፎይ እፎይን መጥቶ አቡበከር የሚባለው ሲቆርጠው በቃ ደግሞ በዚህ እየፈሰሰ ጭንቅላት እንደኳስ እየተሽከረከረች ማንን ያህል ስላሴን ጉዳይ ዋል መሮጥ የለብን እፎይ፣ ክርስቲያን ከሆነ እፎይ፣ ለምን ከወንድምህን ከወንድምህን ለምን ይሯራታል? ሙስሊም ደግሞ የተባለ እስላም ገዳዮች ለምን አቆማቸው? ፈልጉት እንጂ መሐመድ ግደል ይላል። አሳዩን፣ አገላቸው ውሸት ነው። መሐመድ ግደል አይልም። የሙስሊምን እምነት ለማራከስ ክርስቲያኑ የሚጠቀምበት ተከታይ ለማዛት ነው። አልፋታ ክርስቲያኑ ምን ያደርጋል? የኔ ይበልጣል ስለሚል መሐመድ ግደል ብሏል፣ ሌ አላህ ግደል ብሏል። የገደል አንድ ክርስቲያን ጀነት ይገባል ብሎ ይናገራል። ውሸት፣ እንዲህ አይነት እምነት የለም። እንዲህ አይነት እምነት ከሆነ እውነት ከሆነ መልቀቅ አለባቸው፣ ክርስቲያን መሆን አለባቸው። እኔ ግን አላምንበትም ያነበብኩት ይላል ትላላችሁ። ከአለማ ሁሉ ሙስሊም ኦርቶዶክስ መሆን አለበት፣ በተለይ ከፕሮቴስታንት ደግሞ ኦርቶዶክስ ይሻል። እንዲህ የሚል ካለ ሰው ገለ ገነት ትገባለ የሚል ካለ ይሄ ጸረ ሰላም ነው ማለት ነው። አሳዩና፣ ግቡና እኔ ግን ያነበብኩት አይልም። ይኸው አለዚህ ተጥራ ከጫፍ እስከ ጫፍ አንብቤያለሁ። በአማርኛ የተረጎመ የሚል ያላየው በሰላም ነው ፒስ ፉል አድርገው ነው እንዲህ ብላ አሳምነው ነው ምናምን በለው ነው የሚል፣ እንደ መጽሐፍ ቅዱስ ማለት። መጽሐፍ ቅዱስስ እከሌን ግደል የሚላለ፣ ይሄ ድርሳን ምናምን ማርያም አንገቱን ይቅጭል ጊዮርጊስ የሚል ይሄ ማን ማይም የጻፈው፣ በድርሳን ማመን የለብም። እንኳን ሌላ መጽሐፍ ቅዱስ ሁሉም አልተያዘ፣ የመጽሐፍ ቅዱስ ማህበር የጠረዘው ነው። በጣም ብዙ መጽሐፍ አለ፣ ያልተገኙ ያሉም ኦርቶዶክስ ውስጥ። ፕሮቴስታንቱ አላመነም ማለት ያ ስህተት ነው ማለት ጥጋባቸው ገበሬ ለፍቶ ባመጣው ጠላ ነው እጃቸው የሚታጠቡ። ሞጣ እጃቸው የሚታጠቡ ማለት ነው በጠላ። እንግዲህ አስቡ እንግ አዎ በጠላ እኔ እኮ እኔ እኮ አውቃለሁ ጉድ፣ በጠላ ሚጣጠው በጠላ ደግሞ ጠላዋን ቀመስ ያረጉና ደግሞ ቄስ እና ይሄ ቄስ እንደነት ስግርግራቸውን የቆረጥ መጣል የለባቸውም። ሁላችሁ የምናገር ነገር ማለት ነው ያላችሁ እንዲሁ ደግሞ መለፍለፍ እንትን ማለት ይሄ ብር መስጠት ምናምን የሚያጸድቅህ አይምሰልህም። የሚያጸድቅህ ልብ ነው ንጽህነት ነው የሚያጸድቅህ ማለት ነው። ሀምሳ ሚሊዮን ብር ስለሰጠህ መቶ ሚሊዮን ብር እንዴት ያለውን ብር ሰጠህ ማለት አይፈልግልኝም። አንተ መቶ ሚሊዮን ብር እግዚአብሔር እግዚአብሔር ምን ጥብስ ልትጋብዘው መጀመሪያ እግዚአብሔር የሚፈልግ ንጽህና ነው። እግዚአብሔር ጥብስ አይበላም ነው፣ ዱለት አይበላም። እግዚአብሔር ዱለት አሁን እንደ እግዚአብሔር ዱለት አምሳ ሚሊዮን ብር የሚባልበት ሌባ ማለት ነው። እንደዚህ ያለው እግሩን ቆርጦ መጣል ማለት ነው። እግሩን ቆርጦ እንኳን አምሳ ሚሊዮን ብር እጅን እንኳን ቆርጠ ለእግዚአብሔር መስዋዕት አንተ ዝም ጆሮ ተቀብ መስማት አልቻልክም እያለ ነው መምህሩ። ቀጥል መስማት አልቻልክም? አዎ እጅ እያለህ ሌባ ነህ እንደሚሰርቀው ጳጳስ አንተም ሌባ ነህ ማለት ነው። እኔ እኮ በደምብ እኮ ስለማውቃቸው ነው፣ ቤተክርስቲያን እንደሚያደርጉ አንድ ጠላ ሲዘከር ማለት ነው። ጥጋባቸው ገበሬ ለፍቶ ባመጣው ጠላ ነው እጃቸው የሚታጠቡ እጃቸውን

ሁላችሁ የምናገር ነገር ማለት ነው ያላችሁ፣ እንዲሁ ደግሞ መለፍለፍ እንትን ማለት ይሄ ብር መስጠት የሚያጸድቅህ ልብህ ነው፣ ንጽህነትህ ነው። ሀምሳ ሚሊዮን ብር ስለሰጠህ መቶ ሚሊዮን ብር እንዴት ያለውን ብር ሰጠህ ማለት ነው። እግዚአብሔር ጥብስ አይበላም፣ ነው ዱለት አይበላም። እግዚአብሔር ዱለት አሁን እንደው እግዚአብሔር ዱለት የሚበላ ዲያስፖራ አማራ አምሳ ሚሊዮን ብር ለቤተክርስቲያን ሰጠ ተብሎ እልል ሚላ የሚባልበት ሌባ ማለት ነው። እንደዚህ ያለውን እግሩን ቆርጦ መጣል ማለት ነው።